አብዳ ማለት ነው። ኦሬዲ ልጁን እያዘለች ሄደች። የእሱን የሱን የሱን ካፍቴሪያ ጠርጋለች። ብዙ ነገር ነው ያለው። የእሱን በር ጠርጋሽ ብቻ። ብዙ ነገር ሙሉ ፍሪጅ መራር ያውቃል። ግን በሰዓቱ አልተናገርንም። ሀቡ ለምን የተጎዳን ሰው ነው። ገባሽ? ኢቨንት ትላንትና። እሱ ጠንቋይ እንደሆነ ወይንም መተት እንዳሰራበት ያወቃችሁት መቼ ነው? የሁሉ ጊዜ ገንዘብ ወሰደ። ያይ ያዛሪያ ማለት ነው። ጸበል ነበረች እኮ ጸበል ነበረች የዛሬ ዓመት ለኢድ መጣች ኢትዮጵያ አዲስ አበባ ማለት ነው ግንጭ የሚባል ቦታ ነው የቤቶች ከዛ መጣች ከጸበሏን ስጨርስ መጣች ከዛ በፊት እሱን ብቻ ነው የምትለው እኔ ራሱ ስናገረው ስጣለ ሙሉ ህዝብ ያውቀኛል ልጣለው ስል ምን ፈለግሽ ምናምን በጣም ነው የምትናገረው መታ ለፈለፈች እዛም ጸበል ቦታም ከዛ እሱ ነው ሂጂ የሚለኝ እሱ ነው እንደዚህ አድርጊ የሚለኝ እሱ ነው እሱ ጋር ብር አለኝ ሁሉ ስድስት ሺህ ድርሃም ካርታ ሄሯና ሽጠ ማለት ነው። ብሩን የተቀበል የሆነ ሰት ሰሪ ሰላት ሂሳብ አሰራም ነበር ብላ እያወራች ከዛ እኔ ተጣልቼው ነበር በሆነ አጋጣሚ ተገናኘን። ከዛ ሰላም ፈርጠርን ማለት ነው ከሱ ጋር ከዛ በጣም ቤስት ፍሬንድ ሆንን። በጣም ቤስት ፍሬንድ እንዴ ማለት ነው እልክልሻለሁ እንትኑን ዋትሳፕ ቁጥሮች እልክልሻለሁ እንትኑን ዋትሳፕ ላይ ሆንን ከዛ በኋላ እሷ ዛ ሆና ለትትንሿ ዓመቴ ለኢድ እዛ ገብታ ነበር። ለእሷ እሷ ናት ከሱ ጋር ልለጌ ብላ የምታስጠቃኝ ትራቀው እሱ ለእኛ እንደዚህ ነው እንደዚህ አድርጊ የሚለኝ እሱ ነው። እሱን ያስደረገብኝ ይኸው እንደዚህ ለፍልፍ ያለሁ አልተረዳናትም። ሀቡ እንኳን እሷን አይደለም እኔ እኔ አሁን በእሷ ሞት ላይ ሆኑ ነገርኩሽ። ልክለት ብዙ ነገር አውርቼዋለሁ። ግን አሁን ነው ሁሉ ነገር እንትን ያለን ብንናገርም ብንናገር ምንሚል አሁን ምንም አይነት ማስረጃ ቪዲዮ ምናምን የለሽም ሰው ስትናገሪ ሰው አያምንሽም አቡ አንቺ ጋ እንኳን ለመነጋገር መረጃ ትፈልጊያለሽ ግን የሰው መረጃ አለ ሰው አለ ብዙ ነገር አለ ገቦች አልተናገርንም አሁን ከዛ በኋላ ሄድን ከዛ ሰው አስታውረም ኢትዮጵያ ሄድኩኝ ከዛ እንደዚህ ሳወራለች ምናምን ምናምን በቃ ምንም አላመንኳ ከዛ ሲስተር ትንሿ ይኸውልሽ እንዲህ እያለች ነው ብላ ቀርታ አላከችልኝ በአጋጣሚ ያትፍቸውን እንጂ ቪዲዮ ራሱ ነበር እንዲህ እያለች ነው ባክሽራሽን ጠብቅ ትኛ ረሱ እንደዚህ ያደርግም እኔ ከህቴ ጋር ከትንሿ ምንድን ነው መቺ ምናምን አልኳት። ከዛ መጣች። ጭራሽ ስትመጣ እኔ ጋር ነው የሚቀመጠው፣ ካፍቴሪያ ማለት ነው። ጭራሽ ትንሿንም እቴን አቀራርብኝ። ስለ እሷ ሁሉ ነገር ነው ማውራለች። ልትመጣ ነው ያለ እሷ መጀመሪያ። ያለሁበትን እንዳያቅ እባካችሁ፣ እቺ ሄደናት ያስቸገረች፣ ያለሁበትን ካወቀ መልሶ ያደርግብኛል፣ እባካችሁ ያለች። ስለምን ነበር ያደስብኛል። እኔ ምንም አልሰማኋትም።

ከዛ በኋላ ለክሶ ላይ የምታስጠምቂ ይልክልኝ ነበር፣ ያወራኝ ነበር፣ አውሮ ነበር። መቼ አቁምኩኝ። ለክሶ ላይ እህት ይዛት የምትሄደ ሰፈር ልጅ አለች፣ ግንጭ አካባቢ ያስጠመቀቻት ማለት ነው። መጣን። የምን ሽታለ ልጁ አለችኝ። የቱ ልጅ አልኳት። ወንዱ ይሄ የወንዱ ልጁ አባት ብዙ ነገር አድርጓታል። ልጁ እንደዚህ ምናምን፣ በቃ ብቻ ብዙ ነገር። የት አለ ስትለኝ፣ አልመጣም አልኳት። ያውቃል እንዴ አለችኝ። ምኑን አልኳት። ስለሱ ያለውን ነገር አዋው ያውቃል

ትንሿ ሀያትና ኤልያስ ናቸው እንጂ ሄደለን ኢዚዬ ናት። ችግር የለውም ብሎ አለ ማለት ነው። ከዛ ሰው ደውሎ አረ እንደዚህ እያለ ነው እባክሽ እስኪ እሷ ሜዳ እንትን ትበል እንትን ሳትጸበል ሳትገባ አትምጣ ብለው አሉ። ከዛ ለክሶ ላይ ራሱ ይጽፍ ምናምን ነው እንዳደርስብን አለ። ሲስተር የጻፈችለት ማለት ነው። ትንሿ በቃ አላስቀምጥ ሲለን ነባክ ካቱ ድረስብን እባክክ በቃ ምንም ነገር የምደርስብን ነገር የለህም አትድረስብን ብላ ስጽፍለት፣ አንተ እንዳስደረግባት ነግራናለች። ስለዚህ ፈጣሪ ፍርዱን ይስጠት ብላ ስጽፍለት። ከዛ ወንድሙ መጣ ማለት ነው። እሱ ወንድም ለቅሶ እዚህ ተቀምጬ መጣ ለቅሶ ላይ ነበረ። ይኸው ደረጃ አለ ከላይ ማለት ነው። ለቅሶ ላይ ነው ጋር ቁጭ ብሎ፣ ከዛ ወይኔ መጣ እኮ ብዬ ድንግጥ ግጥ ብዬ ወንድሙ። ከዛ ሲስተር ደውላ ከኢትዮጵያ አሁኑኑ ውጣ፣ ምን ፈለክ? ማን ጋር አሉ ማንን ልጥቅ? ለቅሶ መጣ አለች። ከዛ ቀጥ ብሎ ወጣ። ከዛ እሷም ታማ ድንገት ነው የታመመችው፣ ከውስጡ የሆን ነገር ወጥቶ ምናም በቃ በጣም ነው እንትን የሚሉት ገባሽ፣ በጣም ምን ብለሽ ፓወር አላቸው። በጣም እና ትናንትና አሁን እሷ እንደዚህ ሰዎች ናቸው ወደ ዲፕሎማት አካባቢ ምናምን ስትል በጣም በቃ በውስጤ አስራ አንድ ወራችን ነው እኛ ስናለቅስ ያለ ነው ማለት ነው። እ ከሞተች ወረ አስራ አንድ ወራችን ያቋታል። ሁሉ ለሁላችን ቤተሰብ የከፈለች ናት። ብዙ ሰዎች አሉ የፈለግሽው ሰው ከዛ ሰፈር ጠርተሽ አስገቢ ስለ እኛ ይሁን ነገር የሚያወሩትን የፈለግሽውን ጠይቄ ማለት ነው። በጣም ጠንካራ ሴት ናት። ኢቨን እኔ ጠንካራ አይደለሁም። ሀቡ ባለኝ በሰዎች አቅርቦት በግንኙነት ሰሙ ግን ያቋታል። በጣም ጎበዝ ሴት፣ ጠንካራ ሴት፣ ሁላችንንም እዚህ አምጥታ ምናምን ተሰብረናል። ሀቡ በጣም ነው የተሰበርነው። ግን ትላንት ዲፕሎማት ወንድማማቾች ስትል በቃ እየጠበቅናት ነበር። እኔም መቴም በጉጉት ማለት ወይም እነሱ ይሁን እውነት አቃችን ወጥቶ ይሆን እውነት እንደዚህ በቃ እንደዚህ እያለን የተቀመጠው አስራ አንድ ወር ሙሉ ባዶን ያደረገን ገቦች፣ ባዶ ስልሽ በቃ ያቋት አልሁሉም ነው የሚያቋት። እሷን ጠርተሽ እንትን አንጋቴ እንዲያፍቼ ነው መወጣው ስሜን ያለ ስም አሰጥቶኝ በራሱ ግሩፖች አሉት ሴቶች፣ ግሩፖች ብዙ ነገር ተብዬ ያለችም ነበር። ቴት ሳፍራ ነበር አሁን የመጣችው ኢቨን ወዴትም አልወጣም ነበር ከቤቴ ስራ ካፍቴሬ፣ ከካፍቴሬ ስራ አቡ ያቁን አልሁሉም ነው ምነግሽ፣ ልጅ ይህን ሳይ ብዙ ነገር ነው ያደረገን በጣም ብዙ ነገር አሁን አለ ዋትሳፕ ላይ ብዙ ሰዎች ይልኩልናል። ብዙ ሰው አስገቢ በጣም በህይወታችን ግን ብቻችን ብቻ ይነኝ ስፔሻሊ ነኝ። አሁን እቴሰት መጣ ትንሽ እንደዚህ ያገኘ እንጂ በቃ እሷ ነው ገድሎትም እና ስብርብር አድርጎን ያስቀመጠን ወንድም የምታየው በጣም ታሞ ነበረ። ብዙ ነገር አለ ማትና ሪ ገቦች ትላንትና አታቂ እህቴ ትላንትና ነው አፈር የለበሰችን ያልኩትኝ በቃ ማለት ውስጥ እየተካተለ እየተንገበገብን ለምን ልትመጣ ልታግዘል? እሱ ጋር ሰባት ሺ ድራማ አለ። ደግሞ ቆይ መጥቼ ይከራያለሁ። አንቺ ነሽ እንደዚህ የምታደርጊው እኔን ነው የምትለኝ። ልክ ናት። አዎ እኔን በቃ ከሱ ጋር ገጥም የሀያ አራት ሰአት አደለየውም። አቡ ከስራይ ቦታ ሌላ ስራ ቦታ የሆነ ቦታ ስሄድ አብሬው በቃ በምንም አደለየውም በምንም ማለት ነው። እና ሁሌ በቃ እንደዚህ ነው። ስመጣ የማይሆን አድርጎ በቃ ስሜን አጥፍቶ ብዙ ነገር አድርጎ ከስ እንደዚህ በቃ አንተ ፍርዱን ስጥ። እውነት እንደዚህ ከሆንን እኛ እዚህ ሀገር ላይ አስራ አራት አመታችን ነው። ሁሉም ያውቁናል። አንድ በመጥፎ ነገር የሚያውቁን ታሪክ የለም። ስንረዳ ምን ስንል የሆነ ሰው ሲበላሽ በቢዛ ስናሰባስብ ነው የሚያውቁት። ብቻዬን አርጎ እንደዚህ አንገት እንድደፋ እንደወጣ ምን እንደ ትላንትና ገና ልክ እሷ ሁለት ወንድማማቾች ዲፕሎማ ስትል ወይኔ ገብርኤል እንደው እንደዚህ እነሱ የሆኑ ምን በቃ በጣም አልኩ። ልክ ፎቶቸውን ሰቶሰት በቃ የዛን የሚተቀበረቸው አልኳት። ዋትሳፕ ላይ ላኩላት እንደዚህ ብዳብር እና በጣም ብዙ ነገር አለ በውስጥ እኔ እልክልሻለሁ፣ ዋትሳፕ ላይ የሚያወራኝንም ጽፍልኝን እንደዚህ የሚልኝ እንዳለ ውስጥ ውስጥ አሉ። ሁሉም ሁሉም ገብተው መመስከር ይችላሉ። ግን እንዲህ መረጃ ብትይ ከሱ ጋር ያወራሁበት አትድረስብን ያንበት ምናምን ነው ያለን። ወንድም አማቾች ዲፕሎማት ስትሰማዎች ቅድም ቻፒ ወንድም አለው እዚህ ማለት ለማዋለው ለፖስት ታክሱ አለ ሰላም ማለት ስሙ፣ ወንድሙ ስሙ ዳኒ ዳኒ፣ አብረው ነው የሚሰሩት። እሱ አለው ይሄኛው ኢቭን የኔን ገዝቶኛል። ሀቡ አንደኛ ማለት ነው፣ ሁለት ነበረኝ እንግዲህ። ዳኒ ያንቺን ካፌ ገዝቶሻል፣ ዳኒ ያንቺን ካፍቴሪያ ገዝቶሻል። ቻፒ ገዝቶኝ ክለብ ለውኝ። አንድ ሺህ ብር አምጣልኝ ይዞ ይመጣል። ስልሳ ሺህ ብር ገዝቶኝ እማውቀው ታሪክ የለኝም። ብሩ ማለት ነው፣ አምጣልኝ እንደዚህ ቦታ ያመጠኛል እንደዚህ እንደዚህ። አሁን ያኔንም የገዛኘው ሽጦታል። ቶታል ሁለት አላቸው። ስለዚህ ሁለት ካፍቴሪያ አለው። ያኔን የገዛኘው ሽጦታል። አሁን በቀደም ንሸጠው፣ ሌላ የራሱ አንድ አለው። ስለዚህ በአንድ ካፍቴሪያ ነው ለሁለት ቻፒ እና ዳኒ ወንድማማቾት የሚሰሩት። ኖ ኖ አለው፣ ወንድሙ አለው፣ አለው እና ዲፕሎማት ለምን አልሻቸው? ዲፕሎማት አካባቢው ነው። የኛ አካባቢ አካባቢው ነው። ኦኬ። እኔ ደግሞ የዲፕሎማት ስልጣን ያላቸው መስሎኝ ነው። ተፈሪ አካባቢው ስም ነው። ኦኬ። ስለዚህ ሰሚራ እህትሽ ላይርሃማት ሞታለች አለ። መርዝ ጠጥታ ሚሞቶች ራሷን አጥፍታለች፣ መርዝ ጠጥታ እና እሷ የእሱ ፍቅረኛ ነበረች። ከሱ ወልዷል። ወልዳለች ወልዳለች። ፍቅረኛ ነበር። ሌላ ሚስት አለ ወይስ እህትሽ ብቻ ነበረች ሚስቱ? አሉ፣ በጣም ብዙ ሴቱ። አሁን ለምሳሌ እንዳለችው፣ እሷ ሶሊያና እንዳለችው አለች። ከእሷ ከሰሚራ በፊት የወለደችለት ሶሊያና የምትባል አለች። ለምን እንዳልመጣች አለቅም። ሌሎችም አሉ እኮ፣ ግን አቡ ይፈሩታል። በቃ ይፈሩታል። ጋባሽ፣ ብዙ ነገር ያደረጉ፣ ብዙ ነገር እዛው እሱ ጋር የሚሰሩ እንትን ያለችባቸው በጣም ብዙ ሴቶች አሉ። ኢቨን ትላንትና የእኛን ነገር እንደዚህ ተሰምቶ ልከውላት ዋትሳፕ ላይ አንድ ልጅ መታ። በወንድሙ ምክንያት ከትላንት ወዲያ መጠው እንትን የወሰዳት አለች አሉ፣ አምፑላንስ የወሰዳት ልጅ አሉ ምናምን። በቃ ሰው እየመጣ ይነግርሻል። ግን ለምን እዚህ ጋር ወጥተው እንደማያወሩ ለምን እኔ አላውቅም። በጣም ነው የሚፈር። እንኳን እሱን ትተሽ ለማውራት አልኩሽ። አቡኔ ከኢትዮጵያ ስመለስ ነገሮችን ገለባብጦ ነው የጠበቀኝ። ብዙ ነገር ሚስቶቹ እርስ በርስ ይተዋወቃሉ። ሚስት እኮ አይደለም እንዴት ብዬ ፍቅረኞቹ፣ ይቅርታ ፍቅረኞቹ እርስ በርስ ይተዋወቃሉ ችግር የለባቸው ኧረ ፍቅረኛ እኔ እንጃ ብቻ ነው ያለቅማው ስለዚህ አሁን እሱ እዚህ ሁሉ ሰው ላይ መድኃኒት ካሰረ ይህ ሁሉ ሰው ቢዝነስ ካከሰረ ብሩ ብሩ የት አለ የት ነው የሚወስደው የኔ እንጃ ስለዚህ አሁን ማለት ለመክሰስ የሞከረ የለም ለመክሰስ ሞከር የለም። እንደዚህ እያደረገለ አሁንም እኮ እሷ ማስረጃ አላት ስለተባለ ላኩላት እኮ ገባሽ። ለሆን ነገር መረጃ ትፈልጊያለሽ። አሁን ህጉን እኔ አውቃለሁ። ዱባይ ላይ ኖሬ አለሁ አስራ አራት ዓመት ኖሬ አለሁ። ሰው ማለት ስለ ህጉ በደንብ እንደማቅ ያካል አውቃለሁ ኖሬበታለሁ። ጠበቃን ብት አለን ገባሽ። ግን መረጃ ይፈልጋሉ አይደል? አሁን እሷ ካሜራ አላት፣ ቪዲዮ አላት ሲባል አለው አልኳት። በዋትሳፕ ገብቼ ለህግ ለምትጅበት ነገር በምንም ነገር አለው ገባሽ። እዚህ ሀገር አሁን ታውቂዋለሽ ኖረሽ አለ ዱባይ ላይ ማስረጃ እኮ ያስፈልጋል። ለምሳሌ አሁን ለምሳሌ አሁን እሷ ሶሊያና መጣች አደለ ስትመጣ ስታወጣቸው ኦልሬዲ እኮ እኛ እህታችን ከሞተች አስራ አንድ ወር ነው። ገባሻ ከፈጣሪ ነው ፍርድ እየጠበቅን ጠበቅን ያለ ነው እንጂ ማስረጃ ቢኖረንማ አስራውን ደር ሙሉ ቁጭ ብዬ ዱባይ ላይ አልችልም። ዩኖ አቺ ማለት ማለት እህትሽን የምታክል ነገር አተሽ በሱ ምክንያት መስረጃ ቢኖርኝ ያቀኛል፣ እኔም በደንብ ያቀኛል። እስከ መቼም እስከ ህይወቴ ፍጻሜ እኔ ለእሷ መስዋቶኝ ብሞት ምንም አይመስለኝም። ያውቃል ግን ምንም አይነት መረጃ የለኝም። ገባሽ በሰው መረጃ ነው በሰው ከሆነ አሉ ሰዎች የሚያውቁ ግን የለም። ለዛ ነው እንጂ አስራ አንድ ወር ሙሉ ቁጭ ያልኩት ውስጤ እየተብሰለሰነ ሰለሰለ። እኔም እኮ አውቀዋለሁ ህጉን፣ እሄድበታለሁ። አሁን ግን እሷ ትናንትና ፖስት ስታደርጋቸው ኦልሬዲ መረጃ አለኝ ስላለች በዋትሳፕ ገብቼ በምትፈልጊው ነገር በህጉ በኩል የምትፈልጊው ነገር አለው ብያታለሁ። አብሬሽ ማለት መረጃ ካላት አብረቱኝ የምትሄድበት ድረስ መሄድ እችላለሁ እኔ አሁን የምነግርሽ የሰው ነው ገባሽ አቡኒ አንቺ ጋርም እኮ መጥቼ እንደዚህ ነው ብዬ መናገር መረጃ ትጠይቂያለሽ አለ ለጠንቋይ ምን አይነት መረጃ ርሽ እህታችን እንደዚህ ሆና እያበደች ስሙን እየጠራች ካፍቴራውን እሱ እንዳሸጣት እንትን እንዳላት ብራለኝ ብለሃለች እንዳልነው እየጻፍንለት ምናምን አለ አለ እንግኒ ጋራ ሱ ግን ምን አይነት መረጃ አውቁ፣ ከባድ ነው። ለጠንቋይ የምን ማስረጃ ኢቨን አሁን እኔ እንደዚህ እንደዚህ ትላንትና በእነሱ በቤተክርስቲያን ግሩፕ ላይ ራሱ እንዲህ ነው ብዬ ስለቅራሱ ከሱ ጋር ከተመላሽበር ታይ እሱ ሰይጣን ነው፣ እንደዚህ ያደርግሻል። እሱ እንደዚህ ነው፣ እንደዚህ ያደርግሻል። ምናምን መጨረሻ ላይ ችግር የለውም እህቴ፣ ለእኔ እንደዚህ መስዋዕት መሆንበት ከሆነ ልሁንበት ብዬ ልጠት በደንብ ነው የሚያውቀው፣ በደንብ ነው የሚያቀኝ፣ በደንብ ነው እኔ ነገርኩሽ። ሲሄድ እኔ ወደ ኢትዮጵያ እህቴ፣ እንደዚህ ያርጋሽ ቢሲሄድ እሱ ነው ያሳፈረኝ። ማለት እሱ ጠንቋይ ቤት እንደሚሄድ አንቺ እንደምታውቂ ራሱ፣ ነው ጠንቋይ ወይስ ጠንቋይ ቤት ይሄዳል፣ ያስጠነቁል እንደዛ ነው የሚያደርጉ እንደዛ ነው ብሎ ለፈለኩት ራሱ ይሄዳል፣ ያስደርጋል፣ ያመጣል። በጣም ብዙ እኔ ኮ አቡ የእኛ ወጣች እንጂ ኮ ስለሞትን ሳንረዳት ኮ አልኩሽ። አቡ አሉ ኮ ሴቶች ጋባሽ አሉ ግን ይፈሩታል። አቡ የኔ ጥያቄ የነበረው እንተዋወቃለን በደንብ ስትይ እሱ ጠንቋይ ቤት እንደምሄድ አንቺ እንደምታቅያቀን አላቅም። እንዳሰራባት እናውቃለን ብለን አውረን እንጂ አላቅም ገባሽ እንደዚህ አዎ። እሺ፣ ታረካለ ታለች ማለት እንደምታውቂ ያውቃል። አሁን ነው አሁን እኮ ነው የሞተሽ ቀን እኮ ነው አብራችሁ ጓደኛ በነበራችሁ ሰዓት እሱ እንደሚያስጠላው ምንም አነቅም። ሰው እኮ ያወራበታል። አው፣ ጠይቆውታል። እበአበሻ ኮሚኒቲ ላይ በኢትዮጵያ ኮሚኒቲ በአበሻ ኮሚኒቲ ዘንድ ይወራል እንጂ ማንም ሰው እሱም ፊት ለፊት ያለው የለም፣ እስካሁን ድረስ የለም። ግን የሆነ ሰው እኔ ሰውኮ ነግሮኝ ኢቨን እኔ ብዙ ሰዎች ሰምተው ሊናግሩኝ ብለው ከኔ ጋር ያዩታል፣ ገባሽ የሆኑች ልጅ እራሱ አሉ አንቺ ከች እንደዚህ አድርጎ ከዚህ ጋር እንደዚህ የምትሆኝ ምን አይነት የተችለ ሁሉ በጣም ብዙ ተናግሮኛል። እኔ ሀያ አራት ሰዓት ከሱ ጋር ነኝ፣ ሀቡ መኝታ ብቻ ነው በቃ ልተኛ ስገባ የምንለየው እንጂ ሀያ አራት ሰዓት ከሱ ጋር ነኝ። ሰው ይናገራል፣ ድራግ ይጠቀማል ድራግ ምን አይ፣ ድራግ የለም አይጠቀምም። የሚቀርባቸው ሴቶች ለመጀመሪያ ጊዜ ይሰጣቸዋል እንደዚህ አይነት ነገር ድራግ ማለት አደንዛዥ ማለት ነው። ማሪ ጋባኝ ጋባኝ ይሰጣቸውን ለሴቶቹ ለሚቀርባቸው። በአጠቃላይ እሱ አሁን በአጠቃላይ እሱ ይሄ እንደዚህ አይነት ነገር የመንፈሱ ይሄ አሁን ያለው የሚያደርገው ነገር ገባሽ በሱ ነው። በቃ አንቺ አታምኝም፣ እዚህ ጋር መጥቶ ብታዩ እንኳን እንደዚህ አይነት ሰዎች ልትይትቻልሽ በቃ ማለት ብታዩ፣ እሱን የሆነ ነገሩ በቃ ከዛ ደግሞ እዚህ ጋር እየታመባሉ ሴቶች፣ ብዙ ነገር የሚበላቸው ሴቶችን ደግሞ ስታይ በቃ አታምኝም። እኔ እኮ አልኩሽ እህቴ እንደዛ ሆነ ሰምታ እሱን ነው ያልሽ። ከኢትዮጵያ በዚችኛዋ ቴስታውረ ዝም በሉ እንደዚህ ምናምን ብዬ ነመከራከር ልትሉ ጣላለት ነበር። ይሄን ያህል ነበርኩኝ ግን ሞታ ሁሉ አልኩሽ ሻቦ አለኝ እንደዚህ ሆነ ጠበጠችን ብዬት የነሪ ሰዋናን ስች እያለቀስኩ አውርቼው ምናምን አለ ሚሰች ግን፣ ከዛ በኋላ ነው ገባሽ? እኔ የጠየቅኩሽን ጥያቄዎች ነጥቦች ይዛሉ ጽፍ ያለው አሁን በደንብ ገብቶኛል። እና አሁን በሱ ስር በሱ ካፍቴሪያ ስር ያሉት ሴቶች እንዳለ ተጠቂ ናቸው መተት አርጎባቸዋል ብልሽ ታስቢያለሽ? አሁን አንደኛው አሁን ለምሳሌ አዎ፣ ግን ምንድን ነው መሰር ሻቡ አሉ በጣም የሚያለቅሱ ገባሽ። አንዷ ሁሉ እኔ እንደዚህ በእርግጠኝነት አይደለውም። እኔ ጋ የምትኖር ልጅ አለች። እኔ ጋ የሚሰሩ ልጆች አሉ። እሱ ቤት አስገብቻቸው ነበር። አይተው ሲነግሩኝ ልትመጣልን ትችላለች። ዋትሳፕ ላይ ልጅቷ ኔ ጋ የምሰር የነበረች፣ አሁን የለችም። ስቀርፀው ስልኳን አንስቶ እንትን ማጠቢያ ላይ አድርጎ ክሎረቅ ጨፍቶባት አቃጥሎባታል። አሁን እነዚህን ሴቶች ኑ ብትያቸው አይመጡም። ሀቡም ከእሱ ጋ ናቸው። መልሰው እንኳን እነሱ ስንት ሰራተኞች አሉ በስሩ ብዙ ነበሩ። አሁን በፊት እኮ ሶስት ነበረው፣ ኮፕሾፕ ማለት ነው። አሁን ግን አንድ ነው የቀረው ሼና እያወረች አንድ ካፌ ነው የቀረው በአንድ ካፌ ውስጥ ስንት ሰራተኞች ይኖራሉ? ሶስትም ምንም አራትም ብቻ ከኢትዮጵያ ነው የሚያስመጣቸው እንዳለ እነዚህ ሶስት ወይ አራት ሰራተኞች፣ ሶስት ወይ ኦር አራት ሰራተኞች በስሩ ያሉት ገንዘዘዋል።